አቤት እናት፣ እንደው እናት ምን ይሻላት። በጣም የሚያሳዝን ጊዜ ላይ ነው የደረስነው። በጣም መጨካከኝ ጊዜ ላይ እንዴት አይነት ጊዜ ላይ እንደደረስነው በጣም ያሳዝናል። ወላሂ ይብ ላይ ለቤት ሰዎች ስሳ እንደሆኑ አረፈው። ለቤተሰቦቹ ግን እሳት መንገብገብ ነው የሚሆንባቸው። በጣም ያሳዝናል። እንግዲህ አላ መጽናናት ይስጣቸው እንጂ ምንም አይባልም ማለት ነው ለነሱ መጽናናትን ይስጣቸው ቤተሰቦቹን። ሰው ተንከራቶ ስንት በረሃ አቋርጦ መጥቶ ያልፍልኛል ብሎ እዚህ እሰው ሀገር ላይ መገዳደል በጣም ያሳዝናል። የእኛ ህዝባችን በጣም የሚያሳዝን ጊዜ ላይ ነው የደረሰው። ሰው እንዴት የራሱን ወገን ራሱ ይገላል? በጣም ያሳዝናል። ከሞቱ አሟሟቱ ይባላል። ያንን ውሃውን እራቡን ጥሙን አሳልፈው እዚህ ድረስ መጥቶ እንደገና እዚህ መገደል በጣም ያሳዝናል። ጊዜያችን ወላሂ በጣም የሚያሳዝን ጊዜ ላይ እንደደረስ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እኔ ደህና ነኝ። ውድ ቤተሰቦቼ እናንተ እንዴት ናችሁ? የምንሰማው ነገር እጅግ በጣም የሚዘገንን የሚዘገንን ነው የምንሰማው። ዛሬ ደግሞ ይህ ወንድማችን ቴዲ ራያ ትናንትና ብሬክስ ፖስቶት ነበር እና ግን ያልተረጋገጠ ነገር ይሆን እንዴ? በቃ ራሴን ለራሱ አጠራጠረኝ እና አልፖስተትኩት ማለት ነው። እሱ ለራሱ ብሬክስ ለራሱ በጣም እንትን ብሎ ተጠራጥሮ እንዴት ወንድሜ አልሞተም እንዴት ለምን የሚል ነገር ነው እና የቆሰተው እንዴት ይታመናል ብዬ እኔም እንትን አላልኩትም ነበር፣ አልሰራሁም ነበርና ግን እርግጠኛ ነው፣ ሞቷል። የራሱ የሆኑ ሰዎች ናቸው የገደሉት። በጣም የሚያሳዝኑ ነው። ሪያድ ከተማ ላይ እንግዲህ ሪያድ የሚባል ቦታ ላይ የእኛ ህዝብ መገዳደል ነው የሆነበት። ለምን እንደሆነ አላውቅም እና እኔ በጣም ያሳዘኑኝ ቤተሰቦቹ ናቸው። እንደዚህ በወጣትነቱ ቅጥፍ ብሎ ሲቀር አንድ ሰው በጣም ያሳዝናል ማለት ነው። እንኳን ለቤተሰቦቹ፣ እንኳን ለወንድሞቹ፣ እንኳን ለእናቱ እንኳን ቀርቶ አይደለም እንደው የሚያቆሰው ለራሱ የሚያሳዝን ነው ማለት ነው። ገና ወጣት ልጅ ምንም በማይሰራበት ምንም ታይሰራ እንደዚህ ቅጥፍ ብሎ መቅረት በጣም ያሳዝናል። ወድ ይበላል ውዶቼ፣ ስንት መከራ አሳልፎ ስንት ስቃይ አሳልፎ መጥቶ አሁን እዚህ ላይ መሞት በጣም እጅግ የሚያሳዝን ነው። እናም ሰው የሰው ልጅ አንድ ነገር ባለፈው ፊቱ ተበላሽቶ ታይቶ ነው ነበረ እና እንደዛ ሆኖ ሰው በዛ ነገር ይሞታል ብሎ በሚያስብበት አይደለም። አንድ ሰው በዛ ነገር ይሞታል ከተባለ አይሞትበትም በዛ በነገር አላህ ያለው አላህ የከተበልህ ነው መሞቻህ ማለት ነው። እና እሱ ያስበው ሌላ፣ አላህ ደግሞ በተዘዋዋሪው አደረገው ሞቱ ማለት ነው። እና አላህ አሟሟታችንን ያሳምርልን፣ በያለንበት አገር በያለንበት ቦታ አሟሟታችንን ያሳምርልን። እንግዲህ ይሄንን ቪዲዮ ሰርቶ ነው እንግዲህ መጨረሻ መሰናበቻ የሞተው ወንድማችን። በጣም ያሳዝነው ብቻ፣ እጅግ ከምንም በላይ ነው የሚያሳዝነው ውዶቼ። ይብላኝ ለእናቱ እናት ልጅ ሰርቶ ይመጣል ብላ ስትጠብቅ እሱ መናቅሮት ብሎ ሲቀር ሬሳ ሲሄድላት በጣም ያሳዝናል። እጅግ በጣም ነው የሚያሳዝነው። ሐዘን ደግሞ ይገባል ውዶቼ። ታውቃላችሁ ሬክስ ባለፈው እንደዛ እያለቀሰ ነበር፣ አያችሁት። ሀዘን ደግሞ ቤት ገባ። ሀዘን እጅግ በጣም ማዘን በጣም ከባድ ነው። ወደ ራሳችሁ ቤት ነው የሚወስደው፣ ለምን አላውቅም። እንዲሁ ካሰባችሁ ካዘናችሁ፣ ለአንድ ሰው አንድ ሰው ሞቶ ካዘናችሁ በጣም የእናንተ ቅስም ስብር ካለ መልሶ ቅስማችሁ ስብር እንዲሆን ነው የሚሆነው ማለት ነው። ስለዚህ ምንም ቢሆን ያው የሰው ልጅ ሆኖ ሰው ሲሞት የማያዝን የለም። ሰው በሰው አይደለም የኛ ኢትዮጵያ ግን ታውቃላችሁ፣ ሀዘን በጣም የሚያጠቃው ሀዘን ሰው ሲሞት እዚህ ስኡድ ላይ አይታችኋል። እዚህ ስኡድ ላይ እኔ አሁን እዚህ ያለሁበት ቤት ልጃቸው ሞታ ሰው ሄደ፣ ሰው ሊመጣ ሲል ቡና ምናምን ተፈላላ፣ ቡና ተፈላልቶ እነሱ ቻፕስቲካቸው ምናቸው ቀበት ተብለው የምንራስ ይመጣል የምማዘን ነው የሚውሉት። ማለት ሁልጊዜም እዚህ ልጅ የስምንት ቀን እስከሚሆናቸው ድረስ በቃ የምን ሀዘን፣ ደስተኛ። እኛ ግን የኛ ሀገር ግን ሀዘን ከምንም በላይ ይጠብቃል። ሞትም ያጠብቀው የኛ ሀገር ነው። እና በጣም ያሳዝናል። ይብላኛል፣ ለቤተሰቦቹ ለቤት ሰዎቹ አይደለም አብረው ወጥ ለጠጡት አብረው ወጥ ለበሉት አይደለም ለቤተሰቦቹ። ስብሀና አላህ በጣም ያሳዝናል ውዶቼ። አንዳንዴም ግን ታውቃላችሁ፣ ልጅ መውለድ ጥሩ ነው። ምክንያቱም ስማችሁን እንኳን ያስመሰል። አሁን ይሄ ቴዲ ሞተ በቃ ይረሳል፣ ከሁለት ወር በኋላ ይረሳል። ልጅ ያለው ሰው ግን አይረሳም፣ ታውቃላችሁ፣ በልጆቹ ይነሳል፣ አይረሳም። አንዳንድ ጊዜ ልጅ መውለድ በጣም ከምን በላይ ጥሩ ነው። በነገራችን ላይ እሱ ልጅ ይኖረው አይኖረው እኔ የማውቀው ጉዳይ የለም። ግን በጣም ያሳዝናል፣ ልጆች የኛ ሕዝብ ደንቆሮ ሆኖ ነው የሚመጣው። ከባህር ተሻግሮ ሲመጡ ደንቆሮ ነው የሚሆኑት፣ ለምን እንደው አላውቅም? ወንድ ሰው ወንድሙ ላይ እንዴት ይጨክናል፣ እንዴት ይጨካክናል? ስንት በረሃ አቋርጦ መጥቶ ወንድማቸው እዚህ መጥተው በዘር በምንድን ሲገዳደሉ በጣም ያሳዝናል። ብላ ላዚም እና እኔ እጅግ ነው ያሳዝነኝ ልጁ። እንግዲህ መቼም የሰው ልጅ ሞቶ የሰው ልጅ መሞቱ አይቀርም። የሰው ልጅ ፈራሽ ነው። ማንኛውም ሰው ቢሆን ዋላ ሕፃን ዋላ ትልቅ፣ ዋላ አሊም ዋላ ሸኽ፣ ዋላ በቃ ምንም ብሎ ዋላ ቄስ፣ ዋላ የማይሞት የለም በዚህ በዱንያ ላይ ማለት ነው። ስለዚህ ብቻ አላህ ሱብሓነሁ ወተዓላ ለሁላችንም አላህ አሟሟታችንን ያሳምርልን እዝነቱን ጥበቡን ያውርድልን። በሰው ሀገር ላይ እያለን ሞትን አያሰማን። በጣም መከራ ነው፣ በሰው ሀገር ላይ እያሉ ሞቶ መቅረት በጣም መከራ ነው፣ እጅግ በጣም ከምንም በላይ ቤተሰብ ይሰቃያል። የእኛ ሬሳ እስከሚሄድ ድረስ እነሱ እንግዲህ ተወቅተው መሞት ነው። በጣም ያሳዝናል። ብቻ እና አላህ በሰው አገር ላይ ላለነው አላህ ይጠብቀን። አሞሞታችንን እሱ ያሳምርልን። አላህ ስብሐነሁ ተዓላ እንግዲህ ለነዚህ ለዚህ ለልጅ ቤተሰቦች ሁሉ መጽናናት አላህ ይስጣቸው። ሶብሩን አላህ ይስጣቸው። ፕሬክስንም ሶብሮን አላህ ይስጣው። እንግዲህ ምንም አይባልም፣ ምክንያቱም አላህ ያመጣው ነገር እስከሆነ ድረስ ሰበብ ነው። ታውቃላችኋ? የሰው ልጅ መሞቻው ሰበብ ነው እንጂ መሞቻችን ተጽፋለች። ነገር ግን አንዳንድ ሰዎች የምንሞት አይመስለንም። ሰው ባይገለን ወይ የሆነ ነገር ላ አላህ የቀደረው ነው። ይሄ አላህ የጻፈልን ነው። ስንሞት ስንፈጠር መሞታችን የተፈጠረች ስለሆነች ግን እኛ አይመስለንም። ለዛ ነው ብዙ ጊዜ እኛ እንደዚህ ከሌ እንደዚህ ባያረገው እኮ አይሞትም ከሌ። ግን ላ ውሸት ነው። አላህ ያመጣው ነገር የት ቢሆን አይቀርም። እንግዲህ መጽናናቱን እመኛለሁ፣ ለቤተሰቦቹ በሙሉ እንዲሁም ለዘመድ ጓደኞቹ ከምንም በላይ መጽናናትን እመኛለሁ። እንግዲህ የገደለውንም አላህ የስራውን ይስጠው። እንግዲህ እዛው ምን ይባላል፣ ስራ ለስራ ስራ ለሰሪው እሾህ ላጣሪው ይባላል እና